ምዕራፍ ስድስት የእስራኤል ከግብፃውያን አርነት መውጣት እንደ ተረጋገጠ። እግዚአብሔርም ሙሴን አለው፣ በጸናች እጅ ይለቃቸዋልና፣ በተዘረጋችም ክንድ ከምድሩ አስወጥቶ ይሰዳቸዋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው፣ አለውም እኔ እግዚአብሔር ነኝ። ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የነበሩባትንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምኩ። ደግሞ እኔ ግብፃውያን የገዟቸውን የእስራኤልን ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ስለዚህ ፈጥነህ ለእስራኤል ልጆች እንዲህ በላቸው እኔ እግዚአብሔር ነኝ፣ ከግብፃውያንም ተገዥነት አወጣችኋለሁ፣ ከባርነታቸውም አድናችኋለሁ በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔ ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። ለአብርሃምና፣ ለይስሐቅ ለያዕቆብም እሰጣት ዘንድ እጄን ወደ ዘረጋውባት ምድር አገባችኋለሁ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከሥራቸውም ክብደት የተነሣ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ግባ፣ የእስራኤልን ልጆች ከአገሩ ይለቅ ዘንድ ለግብፅ ንጉሥ ለፈርዖን ንገረው። ሙሴም በእግዚአብሔር ፊት፣ እነሆ የእስራኤል ልጆች አልሰሙኝም፤ እንዴትስ ፈርዖን ይሰማኛል? እኔም አንደበተ ርቱ አይደለሁም ብሎ ተናገረ። እግዚአብሔርም ሙሴን እና አሮንን ተናገራቸው፤ የግብፅ ንጉሥ ፈርዖን የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው። የሙሴና የአሮን ትውልድ የአባቶቻቸውም ቤት አለቆች እነዚህ ናቸው። የእስራኤል የበኩሩ ልጅ የሮቤል ልጆች ሄኖህ፣ ፍሉስ፣ አስሮን፣ ከርሚ። እነዚህ የሮቤል ትውልድ ናቸው። የሰምዖንም ልጆች ይሙኤል፣ ያሚን፣ አሁድ፣ ያኪን፣ ሱሃር የፊንቃዊውም ልጅ ሳኡል። እነዚህ የስምዖን ትውልድ ናቸው። እነዚህም እንደ ወገኖቻቸው የሌዊ ልጆች ስሞች ናቸው፦ ጌድሶን፣ ቀዓት፣ ሜራሪ ናቸው። የሌዊውም የሕይወት ዘመን መቶ ሰላሳ ሰባት ዓመት ነው። የጌድሶንም ልጆች በየአባታቸው ወገን ሎቪኒ፣ ሴሜኢ ናቸው። የቀዓትም ልጆች አንበረም ይሳር ኬብሮን ኡዝኤል ናቸው። የቃትም የሕይወቱ ዘመን 133 ዓመት ነው። የሜራሪ ልጆች ሞይሊ አሙሲ ናቸው። እነዚህም እንደ ትውልዳቸው የሌዊ ትውልድ ናቸው። አንበረምም የአባቱን ወንድም ልጅ ዮካብድን አገባ። አሮንንም ሙሴንን የእህታቸውንም ማርያምን ወልድ ወለደችለት እህታቸው ማርያምን ወለደችለት። የአንበረምም ሕይወቱ ዘመኑ ሰላሳ ሰባት ዓመት ነው። የኢሳአርም ልጆች ቆሬ፣ ናፌግ፣ ዝክሪ ናቸው። የኡዚኤል ልጆች ሚሳኤል፣ ኤልሳፋን፣ ሴትሪ ናቸው። የአሮንም የአሚናዳብም ልጅ የአነ አሶንን እህት ኤልሳቤጥን አገባ እርሷም ናዳብንና አብዮድን አላዛርንና ኢታምርን ወለደችለት የቆሬ ልጆች አሴር ሕልቃና አብያሳፍ ናቸው እነዚህ የቆሬ ልጆች ትውልድ ናቸው የአሮንም ልጅ የአዛር ከፋቴል ልጆች ሚስትን አገባ እርሷም ፊንሐስን ወለደችለት። እነዚህም በየወገኖቻቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር ከሠራዊቶቻቸው ጋር የእስራኤልን ልጆች አውጡ ያላቸው ናቸው። እነዚህ የእስራኤል ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህም ሙሴና አሮን ናቸው። እግዚአብሔር ለሙሴና አሮን የሰጠው ትእዛዝ። እግዚአብሔር በግብፅ ሀገር ሙሴን በተናገረው ቀን እንዲህ ሆነ። እግዚአብሔር ሙሴን፣ እኔ እግዚአብሔር ነኝ። እኔ የምነግርን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ አንደበተ ርቱዕ አይደለሁም፣ እንዴትስ ፈርዖን ይሰማኛል? አለው።